ሰላም ጤና ይስጥልኝ። እንዴት አደራችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር፣ በያላችሁበት ቦታ እና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ዛሬ በአንድ ጉዳይ ላይ መናገር ፈልግ የመጣው እንግዲህ፣ ትናንትና በነበልባል ቲዩብ ላይ የሰማነው ነገር አለ ነበልባሉ ወንድማችን ወይም ደግሞ እንደ እሳት ትንታግ የሆነ ሰዎችን ከወንጀለኞች የሚታደገው ወንድማችን አቤል ታስሯል የሚል የሚል ነገር ሰምተናል። እንግዲህ የአቤል ጉዳይ ይሰማናል፣ ያገባናል የምንል ሁላችንም ይህንን ቪዲዮ ላይክ ባደረግነው መጠን ተደራሽነቱ እየሰፋ ስለሚሄድ ለብዙዎች መድረስ ይችላል እና ለአቤል ድምጽ እንድንሆነው ያስፈልጋል እንግዲህ እሱ እየታሰረበት ምክንያት ሲናገሩ ደግሞ ሬሳ ቤት ውስጥ ተገኘ ነው የሚሉት። ስለዚህ ሰው እንደገደለ ወይም ደግሞ ፍቅረኛውን እንደገደለ ነው ሲናገሩ የሰማናቸውና እውነት አቤል በዚህ ሁኔታ ታስሮ ከሆነ ያለው የሚመለከተው አካል የሚመለከተው አካል በዚህ ጉዳይ ላይ ጣልቃ ገብቶ የአቤልን ጉዳይ ማጣራትና አቤል በፍጥነት ወደ ስራው እንዲመለስ መደረግ አለበት። እንደምናውቀው ይህ ሰው በጣም ትላልቅ ከሚባሉ ወንጀሎች ጋር እየተጋፈጠ በመንግስት አቅም በትልልቅ ተቋማት አቅም ሊሰሩ የሚችሉ ስራዎችን እየሰራ ሲያጋልጥና ሲያወጣ እንደነበረ ለሕዝብና ለአገር እጅግ አደገኛ የሆኑ ወንጀልንና ወንጀለኞችን ከተደበቁበት እያወጣ ለሕዝብና ለሕግ ሲያቀርብ እንደነበረ ይታወቃል። ትላልቅ እና እንግዲህ በህብረተሰቡ መካከል ትልቅ ክብርና ትልቅ ስም ያላቸው ትልቅም ስፍራና ቦታ ያላቸው የተማሩ የምንላቸው ሰዎች ሁሉ ሳይቀሩ ሊገመት በማይችል ትላልቅ የሀገር ሀገርን ሊጎዳ ሊያጠፋ ውድቀትንና ኪሳራን በህዝብና በሀገር ላይ ሊያመጣ የሚችልን በሚችል የወንጀል ስራ ውስጥ ተዘፍቀው በዚሁ ቻናል ላይ ተመልክተናል። እንግዲህ ጾታን እስከ መቀየር ድረስ የሚያደርስ እንቅስቃሴ በምድሪቱና በሀገሪቱ ላይ የተማሩ ትላልቆቹ ዶክተሮቻችን እንዴት ሲንቀሳቀሱ እንደነበረ እነሱን ደግሞ ጉሮሯቸውን እያነቀ እያወጣ እንዴት ለሕዝብና ለህግ ሲያቀርብ እንደነበረ የምናቀው ታሪክ ነው። እነዚህ ልጆች ከሚሰሩት ስራ አንጻር ከወንጀለኞች ጋር ፊት ለፊት የሚገባ ያጠሙ ሰዎች ስለሆኑ ጠላት የላቸውም ማለት አንችልም። በጣም ብዙ ትላልቅ ጠላቶች አሏቸው። የነሱን በህይወት መኖር የማይፈልጉ ብዙ ወንጀለኞች አሉና አሁን ይሄ ሰው ስራውን እንዳይሰራ፣ ስራው እንዲስተጓጎል በነሱ ላይ የተነሳበት የዘመተበትን ዘመቻ በንቃት እንዳይፈጽም ሊያደርጉት ሆም ብለው ሴራ ሰርተው ያደረጉትና ወደ እስር ቤት እንዲገባ የሰሩት ስራ ስለሆነ እሱ አለበት የተባለው እስር ቤት ራሱ ይህንን ነገር ከወዲያ ከወዲህ ልጁም ከሚሰራውና ከሚንቀሳቀሰው እንቅስቃሴ አንጻር አኳያ ሁኔታዎችን ተመልክቶ ለዚህ ልጅ አፋጣኝ የሆነ ምላሽ ሊሰጠው ይገባል እላለሁ። ይሄ ሆን ብሎ ተቀነባብሮ በጠላቶቹ የተሰራበት ሴራ እንደሆነ ማናችንም የምናውቀው ነው። ደግሞ እሱ አለበት የተባለው እስር ቤት ወይም ይገኝበታል የተባለው እስር ቤት የዚህን ልጅ ማንነት፣ ስራውን የሚያውቅ ከሆነ ከሚሰራው ስራ አንጻር በዚህ አይነት ክፉ ወንጀል ላይ ሊገኝ የማይችል ሰው እንደሆነ አውቆ ነገሮችን አፋጥኖ ልጁ ወደ ስራ ሊመለስ የሚችልበትን መንገድ መስራት መቻል አለበት። የሱን ስራ የማያውቅ ከሆነ ደግሞ እንዲያውቅ እና ስራው ምን እንደነበረ ከነማን ጋር ሲጋፈጥ እንደነበረ እነማንን ወደ ስርና ወደ ህዝብና ወደ ህግ ሲያቀርብ እንደነበረ እንዲያውቅና እንዲመለከት ስራዎቹን እንዲመለከት ተደርጎ ለልጁ አፋጣኝ ምላሽ እንዲሰጠው መደረግ አለበት። እንጂ በእንደዚህ አይነት ተልካሻ ሴራ በእንደዚህ አይነት የጠላቶቹ ሴራ አማካኝነት ይሄ ልጅ ስራው ተስተጓጉሎ በእንደዚህ አይነት ቦታ ላይ መቀመጥ የለበትም። ያለ አግባቡ አይደለም። ለአምስትና ለስድስት ቀንም ከዛም በላይ ቀናቶች ይቅርና ያለ አግባቡና ያለ ስራው ለምን ለአንድ ቀን ከስራው ላይ ለምን ይስተጓጎላል? ለህዝብና ለሀገር ሸክምና መከራ የሆኑትን ሰዎች ከነወንጀላቸው ከተደበቁበት እየፈለፈሉ እያወጡ ለህግ የሚያቀርቡ እነዚህ ሰዎች ልዩ ትኩረት ሊሰጣቸውን ይገባል እንጂ በእንደዚህ አይነት በተጠላለፈ አይነት ሴራ ከስራቸው እንዲታገዱ ከስራቸው እንዲታቀቡ ወይ ደግሞ የያዙት ኬዝና የያዙት ስራ እንዲስተጓጎል መደረግና መሰራት የለበትም። በዚህ በትራንስጀንደር ዙሪያ ሲንቀሳቀሱ የነበሩትን በጣም ብዙ ዶክተሮችን ነው ካሉበት እየመነጠቀ እያወጣ ለህዝብ ማለት ለህግ ሲያቀርብ የነበረው። ሌሎቹም ስራዎቹ በእንደዚህ አይነት መልኩ እጅግ ከከፉ ወንጀለኞች ጋር ሲጋፈጡ የነበሩ ሰዎች ስለሆኑ እነዚህ ነበልባልና በእንደሱ አይነት ዙሪያ ስራን የሚሰሩ ዩቱበሮች ክትትል ሊደረግላቸው ይገባል። ተመልካች ሊኖራቸው ይገባል። ለእነሱ ኃላፊነትን የሚወስድ አንድ አካል ሊኖራቸው ይገባል። በመንግስት ተቋማት ደረጃ ሊሰራ የሚገባውን ትልልቅ የሆነ ወንጀልን ምርመራ ነው እየተጋፈጡ ነፍሳቸውን አስይዘው ነፍሳቸውን እጃቸው ላይ ጥለው እየሰሩ ያሉት። ስለዚህ አይደለም በእንደዚህ አይነት ሰበብ እስር ቤት ሊቆዩ ይቅርና እንደውም መንግስት ጣልቃ ገብቶ እነዚህን ልጆች ጥሩ የሆነ ከለላና ጥሩ የሆነ ነገርን ተቋምን አደራጅቶ ተደራጅተው መስራት የሚችሉበትን መንግስት ራሱ ስለ እነርሱ ሀላፊነትን ወስዶ እንዲሰሩ ሊያደርጋቸው ይገባል እንጂ እንደዚህ በተልካሻ የሆነ ሴራ ምክንያት ስራቸው ሊስተጓጎል አይገባም ስለዚህ አቤል አለበት የተባለ የተባለበት ያ የህግ ተቋም የአቤልን ማንነትና የአቤልን ስራ በሚገባ አይቶ አጥንቶና አጣርቶ አቤል ቶሎ ወደ ስራው እንዲመለስ ሊያደርግ ይገባል እንጂ በወንጀል እነዚህ እጃቸው ረጃጅም ነው የሚል ስም በተሰጣቸው ወንጀልኞችና ወንጀል አስፈጻሚዎቻቸው አማካኝነት በእንደዚህ አይነት ሴራ አቤል በምንም አይነት መልኩ በእስር ቤት መቆየት የለበትም። ስለዚህ ሁላችንም የአቤል ተከታታዮችና ቤተሰቦች የሆነን ሰዎች ስለ አቤል ልንናገር ስለ አቤል ልንጮህ ይገባል። አቤል በእንደዚህ አይነት መልኩ እሱ ጀግና ነው። እሱ ጀግና ነው። እውነት ለመናገር ከሆነ በመንግስት ኃይላትና በመንግስት ተቋማት እንኳን ሊሰሩ ያልቻሉትን ትልቅ ጉድ ነው አውጥቶ አደባባይ ላይ ያሰጠው። ይሄ ቀላል ነገር አይደለም። ዛሬ በምድሪቱ ላይ ሊሰራ ታቅዶ እንቅስቃሴ የተጀመረበትና አንዳንድ ስራዎችም እየተሰሩ የነበሩበትን ይህንን የትራንስጄንደር ወይም ደግሞ የፆታ ቅየራ ተቋም አፈርድሜ እንዲበላ ያደረገ ሰው ነው። ይሄ ሰው ሽልማትና ክብር እንጂ እንደዚህ አይነት ሁኔታ ሊጠብቀው በፍጹም አይገባም። እነዚህ ለኛ እንቁዎች ናቸው፣ እንቁዎች ናቸው። ተጠንቅቀን ልንይዛቸው የሚገቡ ሰዎች ናቸው። የማናቀውን ብዙ ጉዳችንን ነው ከውስጣችን እየፈለፈሉ እያወጡ፣ ይኸው እንደዚህ ነን እያሉ እያሳዩ ነው ያሉት። ስለዚህ አቤልና አቤልን በመሳሰሉ ሰዎች ላይ ምንም አይነት ቀልድ የለም፣ ምንም አይነት ቀልድ ማለት ነው። ምናልባት ሴረኞቹም ሆኑ ይህንን ሴራ ከአቤል ጀርባ የሰሩ ሴረኞችም ሆኑ አሳሪዎቹ እጃቸው ረጃጅም ነው በሚባሉ ሰዎች ተጠልፈው ይህንን ነገር አድርገው ሊሆን ስለሚችል ስለዚህ አፋጣኝ የሆነ ምላሽ አፋጣኝ የሆነ ነገር በአቤል ላይ መደረግና መስማት፣ አቤልም ወደ ስራው እንዲመለስ እገዛ ሊደረግለት ይገባል እንጂ በምንም አይነት መልኩ በምንም አይነት መልኩ ለጠላቶቹ ደስታ በእንደዚህ አይነት ሴራ እስር ቤት አቤል መቆየት የለበትም። ስለዚህ የአሴል የአቤልን ስራ አጣሩና የአቤልን ስራ ተመልከቱና አቤል ባፋጣኝ ወደ ስራው እንዲመለስ ለእኛ ላኩልን። ለእኛ ያስፈልገናል፣ ለህዝቡ ያስፈልጋሉ። እነዚህ ልጆች እጅግ ተጎድቶ ጉዳቱን ለዘመናት አፍኖ ይዞ ለነበረው ለዚህ ለተጠቃው ማህበረሰብ አቤልንና አቤልን የሚመሳስሉ ሰዎች ያስፈልጋሉና በፍጹም በምንም አይነት መልኩ አቤል እንደዚህ ሆኖ በስር ላይ መቆየት የለበትም። አደለም አምስት ስድስት ቀን ይቅርና አንዲት ቀን በእንደዚህ አይነት ሴራ እንዲህ አይነት ሁኔታ ውስጥ መግባት የለበትም። አቤል ግልጽ ነው፣ የሚታይ ነው ስራው፣ አደባባይ ያለ ነገር ነው። ስራውን መመልከት ነው። ስራውን አይቶ ወደ ስራው እንዲመለስ ይደረግ እላለሁ። ተስማምቶኛ ልክ ነው የምትሉ ሰዎች ሁሉ መድረስ እንዲችል አድርጋችሁ ይህንን መልእክት እንዲደርስ አድርጉ። ላይክ በማድረጋችሁ ብዙዎች ጋር እንዲደርስ አቅም ይኖረዋል እና ቪዲዮ በተቻለ መጠን ይህንን እንድታደርጉ ስል እጠይቃለሁ። ስላዳመጣችሁኝ አመሰግናለሁ። አዳዲሶች ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።